እስኪ እንተማመን እነሆን አብረን፣ ቃልሽ ቃሌ ይሁን ወሬ እንዳይለየን። ፍቅርዬ ትቅበጥ ያምርባታል። እውነቴን ነው የምላቸው ፍቅርዬ ስትቀብጥ በጣም ያምርባታል። ባይ ዘ ወይ ፍቅርዬና ጽጌ ይመሳሰላሉ ማለት፣ ሁለታቸውም ሲቀብጡ ሲቀብጡ በጣም ያምርባቸዋል ማለት ነው። ያው ጽጌ ትንሽ የልብሷ ነገር ነው እንጂ ሲቀብጡ ያምርባቸዋል። እነዛ ያው እነሱን ካልነካሽ አሁንም እንደ ለምትሉ ያላችሁ ግን ሁሉም ነገር የተያዘ ነው። ገባቸው። እነዛ አሁን ማለት ነው እነዛ አሁን ሲቀብጡ ንቅበጥ ቢሉ ምናምን እንደውኒ እንጃ አይመችኝም ስለማልወዳቸው ነው። እንደ ስራቸውን እኮ ነው ማልወደው ግን እኔ እነሱ ነግ አያምርባቸውም። እነ ደመቁ ንቅበጥ አያምርባቸውም። ካሁን በኋላ ሀሚት አቆማለሁ። ሲቀጥል ማለት ነው አሁን ምሳሌ ደመቁ ደመቁ ማለት ነው። ከሌላ ወንዶች ጋር ማለት በቃ ምሳሌ እንደ እንደ እሱ አይነት ሸንቃጣ ምናምን እንደሱ እሱ አይነት ጋር ሰው ጋር ብትቀብጥ ሊያምርባት ይችላል። ከአበጋዝ ጋር ምንም አያምርባትም። ለምን እንደው አላውቅም። ማባዕረፍ እንደ እንደዛ እንጃ አያምርባትም። አበጋዝና ደመቁ ሲቀብጡ አያምሮኝም፣ አይመቸኝም። ጽጌና ፍቅርዬ ሲቀብጡ በጣም ነው የሚያምር ነ ይህን የትንሽ ዋየ እናንተ አያቸዋት የኔን ሸንቃጣ ማለት ይችን ነው ለልጅ ወልዳ ልጇን ጥላ ልጇን ደብቃ ምትል ምንዋን አሁን ከዚቻ እንጀት በነገራችን ላይ ጉርዱ፣ እኔ ያለኝ እንደዚህ አይነት ጉርድ ወላ ከሼን ጠልቤው ሰባ ብር ነው ሰባ ሪያል ነው ምናምን እንደዛ ማለት ነው። ከሼን ጠልቤ ነጭ ጉርድ እንደዚህ የተመሳሰል ማለት ነው። ከሼንን ወዲህ ፍቅር እየጠለብሹ ቁጭ ራሱ ቁጭ ራሱ፣ መቼ የጠለብኩት ስንት ወራት ይሆናል ቆይቷል። እና አንድ አይነት ጉርድ አለን ይናፍቃል ማለት ነው። ዛሬ ስቀሽ ስለመጣሽ ደስ ይብሎኛል ፍቅርዬ እ ለድራማም ለፕራንክም ቢሆን ለስራም ቢሆን ስታለቅሺ ማየት አልፈልግም። የሆነ በቃ ላደለ አንቺ ስታለቅሺ ራሱ ስሪ ስሪ ምናምን ነገር አይለኝም። የሆነ በቃ ሞራሌ ምናምን የሆነ እንትን ይላል። እውነት ነው የምላችሁ ፍቅር ታለቀሰሽ ምናምን የሆነ በቃ እንትን ይለኛል ማለት ነው ፍቅርዬ። ስሰሪ በቃ ጀግና ሴት ሆነች ቀብራራ ሆነች ስለሚሄድብሽ ማለት ነው። እንደዛ ሆነች ነው መስራት ያለብሽ እንጂ እንዳታለቅሽ ማለት ነው። ያው ትናንትና እንግዲህ ብሩክ መነ ስሙ ቡሪካ ከቤቱን ስም ትገኛል። ቡሪካ አዎ፣ ቡሪክ ወደ ብሩክ ነው እንትን ምለው ማለት ነው። እና ከቤቷ ሂዶ አብረን እንኑር ምናምን እያልክ ባልና ሚስት ያልሆነ ሰው አብሮ መኖር የለበት፣ ወይም እህትና ወንድም ያልሆነ ሰው አብሮ መኖር የለበትም። ባይዘ ወይ ማለት ነው እንትን እርቀትህን ጠብቅ ቡሪክ ማለት ነው። ማለት ከጎኗ ስለሆንክ እናመሰግናለን። ቢሆንም ግን አብሮ አንድ ቤት እንኑር ማለት ከባድ ነው። ከባድ አደለ፣ ጥሩ አደለም። ስለዚህ ጥግህን ያዝ ማለት ነው። ገባህ አይደለ በቃ ፈጣሪ ያላት። ሲጀምር እሷ ብቸኛ አይደለች፣ ፈጣሪ ያላት። እኛም ደግሞ ያን በቃ ይዞሽ ምናምን እንላታለን። ፈጣሪ ደግሞ በዋነኝነት ፈጣሪ ያስፈልጋል። ገባህ? ፈጣሪ ስላላት ምንም ማለት አይደለ ያው እኛ አለን፣ እንደ ስደት አለን። ገባችሁ አይደለ? ያው ተላምደን ማለት ነው እንግዲህ አለን ማለት ነው። እና ፍቅርዬ ስራውን ስሩ፣ እኛም እንሄዱበታለን። እውነት ነው፣ እንደገን እውነት ነው እኮ ቡሪኪ፣ ቡሪካ እኮ እራሱ ያፈቅራታል ፍቅርዬን ማለት ነው። ፉፉዬም እንግዲህ ከማነው ስሟ ፈቲ አዎ ፈቲ እያልኩኝ እኔ ፈቲ ፈቲ ሸ ቆንጆዬ። ሁለቱም ቆንጆዬ ናቸው። በነገራችን ላይ ፍቅርዬ ቆንጆ ሆነች፣ ፈቲዬ ቆንጆ ሆነች። ቆንጆዎች ናቸውና እንግዲህ ከሷ ጋር ቤት ተከራዩ እያለ ነው። ደግሞ ቡሩኪ መጥቶ ቡሪካ መጥቶ ደግሞ ከፍቅርዬ ጋር አብረን እንሆን፣ ያፈቅራታል። ሙዚቃውም እንደዛ ነው የሚለው፣ እንደዛ ነገር እና ፍቅርዬ ዛሬ ዘና ብለሽ ስላየውሽ እኔ ራሱ እንትን አለኝ ገባሽ አደለ አንቺ በቃ እንደዚህ ፈታ ብለሽ ስመጪ እኔ ራሱ ፈታ አረገኝ እውነቴን የምልሽ በቃ ይደብረኛል ማለት ነው እና እንደዛ ነው እላቸዋለሁ ፍቅርዬ ፈታ በይ ጀንን በቃ ላደ ቀብረረበይ ማለት ነው ገባሽ አደለ ቀብረረበይ ኮራዊ እንደዛ ያምርብሻል ያምርብሻል የኔ ቆንጆ ማለት ነው። ወይኔ ትንሿዬ ማለት ነው። የኔ አበባ የኔ ጽጌረዳ ማለት ነው። እንዲያው ስምሽ በዛ እኮ ስምሽ በዛ። እንዲ ስለምወዳት ነው እናንተ እውነቴን ነው የምላችሁ ስለምወዳት። ስማ በዛ ስማ በዛ እና እንደዛ ነው እላችኋለሁ። ፍቅርዬ ትቅበጥ ያምርባታል። ሌሎቹ ግን አትልፉ፣ ቀበጥ ነው ብትሉ ምናምን ነገር ማፊ ሙሕሎ። እውነቴን ነው የምላቸው እንዲ ምንም አያምርባችሁም። እውነቴን ነው የምላቸው አያምርባችሁም። ተሰጥቶ ነው ማለት አያቸው የኔ ፍቅርዬ ማለት ነው ትንሿዬ ማለት ነው እና ያምርባታል። ሁሉም ይሄድባታል ሲቀይር ስለመጣች ደግሞ ደስ ብሎኛል። ይኔ የትንሿዬ ማለት ነው። ሲቀጥል ሲቀጣጠል እንግዲህ ምን ነበር ስለምን ላወራ ነበረ? ቦሪክም እንግዲህ ከጎኗ ስለሆንክ እናመሰግናለን። ሂዱበት፣ እኛ ምን እንሄድበታለን። እኔም አሁን እንትን ማለት ነው ማካበድ ነው ፈልገው ማለት ነው በቃ ይስሩ። ሲቀጥል ሲቀጣጥል ደግሞ ሌላ የምናገረዋለኝ ውስጣቶች ሙስሊም ሆናችሁ ካፕል ምናምን ሙስሊም ሆናችሁ አይደለም። በነገራችን ላይ ያሉት ኡስታዝ ያለው ማለት ነው። ካፕል ሆነ ሳይጋቡ ማንኛውም በማንኛውም እምነት ሐራም ነው። ገባችሁ አይደል? ያን ካፕል የሚባለው ነገር አብረው ሆነው ሴትና ወንድ ሳይጋቡ ሚስቱ ሳትሆን ምኑም ሳትሆን እየተያዙ እየመጡ እንደዚህ ያን ማንኛውም ሐራም ነው መቀራረብ። ስራውን ይስሩ፣ ግን መተቃቀፍ ምናምን ሐራም ነው ሲጀመር ማለት ና እናንተ ምንድነው አሁን አንዳንዶች እያደረጋችሁ ያላችሁትን? ሙስሊሞች ላይ ሄዳችሁ ሰብስክራይብ ታነሳላችሁ፣ ሌሎቹ ጋር ደግሞ እነደመቁ ምናምን ደግሞ ሄዳችሁ መሻአላህ ትላላችሁ። ከሙስሊሞች ስትመጡ ደግሞ አውዝ ቢላ ትላላችሁ። ሁሉም እንኳ አንድ ናቸው ገባቸው። በሁሉም እምነት ላይ እንደዚህ አይነት ነገር ሐራም ነው ማወቅ ያለባችሁ። በመጽሐፍ ቅዱስም በቁርአን ሐራም ነው። በቃ እንደዚህ አይነት ሚስቱ ያልሆነ መተቃቀፍ ወይም እንደዚህ ማለት ሐራም ነው እና ምንድነው ያላችሁ እናንተ እዛ ሄዳችሁ መሻአላህ ትላላችሁ። እነግርሻለሁ እያዳሜ ማለት ነው በብዛት ከእንደዚህ አይነት ቦታ ላይ የምትገኙት ሙስሊሞች ስለሆናችሁ እነግርሻለሁ፣ አስረግጬ ማለት ነው። ሙስሊሞች ቦታ ሄዳችሁ ምሳሌ ማንና መልባላችሁ፣ ምሳሌ ማን ነው ያው፣ አዲስ የመጡት ይሄ ማን ነው ስሙ ሚፍታህ ማን ነው ስሙ ሚፍታህ ነው ስሙ፣ እንደዛ ይቺ ናዲያ ምናምን ሁለቱ። አሁን እንደዚህ ሆኖ እዛ ከሄዳችሁ አንተም አውዝ ብላ ትላላችሁ፣ እነ ደሞ ቆገ ማሻ ላ ትላላችሁ፣ ላ ወላሂ አንቺ ሲጀመር ከእንደዚህ አይነት ቦታ ቦታ አትዋይ እኮ የተባልሽው ገባሽ አይደል ግን እንደዚህ አይነት ቦታ ላይ በብዛት የምትሉት ደግሞ እናንተ ናቸው የኛዎች ማለት ነው አላማ አለ ሁሉም ግን እናንተ ገባ ሄዳችሁ ምታ ሀብቴ እንትን የንግስቴ እያልሽ የምትጃጃዩ አንቺ ነሽ ገባሽ እዚ አይነሽ መሻላት ያለሽ እዚህ መትሽ ደግሞ አውዝብለት ያለሽ ያለሽ ከእንደዚህ አይነት ቦታ ላይ ለምንት ያለሽ እኮ የተባልሽው አዳሜ ማለት ነው ሙስሊም የሚሆን ክርስቲያን የሚሆን ከእንደዚህ አይነት ሳይጋቡ እንደዚህ እንትኑ ከሚሉት ልንገራችሁ ያንን ሳይጋቡ ከሚተቃቀፉት ጋር ማንኛውም ጋር ሂደሽ መሻላ እያልሽ ሳትከተይ፣ ሐራም ነው ዝሙት ነው የተባላችሁት፣ እንጂ እነሱ ለምን ይሰራሉ? አይደለም፣ ይስሩ። እነሱ ለምን ይሰራሉ? ወይም እነሱ ይስሩ። አይደለም እኮ እናንተ የምትውሉበትን፣ እኔም እኮ በፊት ነግራቸዋል። የምትውሉበትን እውቁ። ከውሸት ቦታ አትዋሉ፣ ዝሙትን ከሚያስተምሩ ቦታ አትዋሉ እላችኋለሁ፣ ሙስሊሞቹ በተለይ ማለት ነው። ግን እናንተ ደንቆረ ደድማችኋል፣ በብዛት እኔ አሁን ከነደመቁ ቤት ማለት ነው ኮሜንት ላይ ሄጄ ኮሜንት ካነበብኩ ክርስቲያን አንድ አንድ አንድ ነው የማገኘው። የተወሰነ እነዙፋን ምናምን የተወሰነ በብዛት ግን እነ ሃያት እነሃዋ እነ ከዲጃ እነሰሚራ አዑዙ ቢላ ምን ሸይጣን ረጅም ምን ሆነ የሚስባችሁ፣ ምሳሌ ፍቅርዬን ብናበረታታት እነዚሁ ባል ነው የሚስኩ፣ አይደል ገባችሁ አይደል? እሷል ብታዲክ ባሌላትም ትደክ ሌሎቹ ባሌላቸውም እንደዚሁ ግን እነዚህ አሁን ሳይጋቡ ተጋባን ብለው ምናምን የሚተቃቀፉ ማንኛውንም ሰው ይህን ስላችሁ የምትቀየሙ ትኖሩ ትችላላችሁ። ግን ምንድነው ዋናው ነገር አብረው ክርስቲያንም ይሁን ሙስሊምም ይሁን አብረው ተቃቅፈው ሳይ በቃ ባልና ሚስት አይደለም፣ ግን ባልና ሚስት ነን ምናምን እያሉ ውሸት እየተቃቀፉ ለቪዲዮ እናንተ ግን የምትገኙት እዛ ቦታ ላይ ነው። ጋባችሁ የምትገኙት ከውሸቱ ቦታ ላይ ነው። እና ከዛ ሄዳችሁ መሻላ ከዚህ መታችሁ አውዝቢል አይደለም እናንተ የምትውሉበትን እወቁ። ይሄ ነው በቃ ሁሉም ላይ ሳይገባ መተቃቀፍ ምናምን። አራ ሲጀመር ራቁቷን አሁን ደመቆ ራቁቷን ነው የምትሄደው ገባቸው አለ። ትላንት የለበሰችው በዚህ እታች ድረስ ቂጧ ድረስ ክፍት ነው ቂጧ ድረስ እዚህ ድረስ ከዛ ደግሞ እታች ደግሞ የለበሰችው ምንድና ዝ ብለ ሸጣ እናንተ ናቸው ገዝታቸው የሰጣችኋት የለበሰችው ራቁቷን ሄዳ እዚህ ምን ትላላችሁ? ቲክቶክ ላይ እንግዲህ ሼር ያደረጉት አብሬሽና ሩታውን ሼር ያደረጉት ራቁቷን ቪዲዮ ባህር ላይ ይሄ የለበሰችው ትላንት ነው ማለት ነው ነው ፋሽን ነው ማለት ነው። ከመቾ ወዲህ ነው ራቁቷን የመጣ ሰው መሻላ የሚባለው ከመቾ ወዲህ? እና እናንተ ናችሁ እንደዚህ አይነት ቦታ ላይ የምትውሉት በብዛት አረብ ሀገር ያላችሁ የመዳም ቀሞች ሙስሊሞች ናቸው። በብዛት ብር የምትልኩት ሙስሊሞች ናቸው። በብዛት ግሩፕ ከፍታችሁ የምትመሩት ሙስሊሞች ናቸው። በብዛት ሶ ማንኛውም እንደዚህ ሳይጋቡ ምናምን እየተቃቀፉ እየተላላሱ ሲመጡ ብንቃወም ሀሪፍ ነው ከተቃወምን ሁሉንም፣ ከአበረታታን ደግሞ አንድ ነው። በቃ ሁሉም ምንም እንትን የለም፣ ልዩነት የለም። ጀሃነም ጀሃነ በቃ። ገባችሁ አይደለ? ጀሃነም ጀሃነም ነው። ያንን አበረታታሽ ይሄን መተው ግን ጀነት አያስገባሽም። እኔ ልንገራችሁ ማለት ነው ሁሉንም መተው ይሄ ነው። ወንድ ከሆና ማለቴ ሴት ናችሁ፣ እንዴት ብሎ ነው ሴት ወንድ የሚሆነው? ቢሆንም ግን ጀግና ከሆናችሁ ማለት እንደዛ ነው እላችኋለሁ። እኔ ሁላችሁም ወዳችኋለሁ። ሁላችሁም እደጉ ግን ያልሆነ ቦታ ላይ የምትወርት በብዛት ያው ሙስሊሞች ናቸው። እንግዲህ አስረግጬ ነው የምነግራቸው፣ ብቻቸውን ሲመጡ አበረታቱ። ሙስሊምም ሆነ ክርስቲያን፣ ብቻቸውን ሴትም ሆነ ወንድ፣ ብቻውን ሲመጣ ሲሰራ እና አበረታታ። ይሄ ነው። የተላላሰው ሲመጡ ደግሞ ሙስሊምም ሆነ ክርስቲያን እንቃወም። እኛ ኢትዮጵያዊ ነን። ገባችኋል? እምነት ቢለየንም ኢትዮጵያዊ ነን። እንቃወም። ሁሉንም እወዳችኋለሁ፣ ሆነ ሁላችሁንም ሙስሊም ክርስቲያኑ፣ ውዴ ኢትዮጵያ ልጆች፣ በሌላ ቪዲዮ እስከምንገናኝ